ወይኔ በላችሁ እያንዳንድሽ ተበላሽ እያንዳንድሽ ተበላሽ እነደመቁ እነየንብሌው ብልህ እንደው ሩታ ስትሳደቡ የነበራችሁ፣ እንዴት ናችሁ? ደህና ናችሁ ወይ? አሁን ይሄ ፎቶ ስታዩ ምን ተሰማችሁ? ኤርሚያስ ባለትዳር መሆኑን ስታቁ ምን ተሰማችሁ? ለዚህ ነበር እኮ ተዉ፣ አትሳደቡ፣ ነገሩን ሳታጠሩ መሳደብ የለባችሁም እንዶ። እንደኔ ላሽ ብላችሁ እለፉ ስላችሁ የነበረው ማለት ነው። ለማንኛውም ኤርሚያስ ከሩታ ጋር ለምን እንደመጣ በደንብ አድርጌ አስረግጬ የምነግራችሁ ይሆናል ማለት ነው። ምን ነው አሁንም እርጉዝ ሆነሽ ወንድም አሯሯጥ አይከብድሽም? ምን ነው ባለትዳር ሆነሽ ራስሽን አታስከብሪም ብላችሁ ሩታን ስትሳደብ የነበራችሁ ደና ናችሁ? አይሩታዬ የኔ አቃጣ እንዲ አንገበገብሻቸው ኮ ተንገበገቡ፣ ጠላቶችሽ ማለት ነው። ለማንኛውም ላይክ አድርጉ። እናንተ ላይክ ሳታደርጉ በህግ አምላክ ንቅንቅ እንዳትሉ፣ ጠላቶቼም ሆኑ ወዳጆቼ ማለት ነው። ለምን የዩቱብ ቻናሌ እንዲህ በረዶ ሆኗል ቀዝቅዟል? ስለዚህ አነቃቁት። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችን ያብዛልን። ላላፍ እየወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላይ አክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። የዛሬ ቪዲዮዬ እንግዲህ በአብሪሽ እና በሩታ እንዲሁም ደግሞ በኤርሚያስ ነው። ኤርሚያስ ማለት ከሩታ ጋር የመጣው ወጠምሸው ጎረምሳ ማለት ነው። እናንተ እንዶ ሰሞኑ በቅኔ ሩታዬ ኮሚኒቲዋ ላይ ስትለጥፈው ስትለጥፈውን የቪዲዮ ሰርች ነበር አውቶማቲክ ለምን ሰራው መሰላችሁ የስድብ ድግሪ የስድብ እናዳ ሲወርድባት ማለት ነው በየአይነት ስድብ አለ ባልጫ ልበላችሁ ወይስ በቀይ ወይስ በአትክልት በየአይነቱ እየሰድቧት እየወረዱባት ሳይ እኔ ቶሎ ብዬ ቪዲዮ ሰራ እባካችሁ ነገሩን ሳታጣሩ ቪዲዮን ሳታዩ አትሳደቡ አልኩኝ ማለት ነው ከዚም ቪዲዮ ማታውን ተለቀቀ። ሩታዬ ቪዲዮን ለቀቀችው፣ ሳይ ምንም ልዩነት የለውም። ልዩነት የለውም ስላችሁ ምንድን ነው ከይሳቅ ጋር የሰራችውን ኮፒ ነው አምጥተው አሁንም እዛ ላይ የሰሩት ማለት ነው። ከይሳቅ ጋር ሲነጋገሩ የነበረው ነው አሁንም ከዚህ ከእርሚያስ ጋር የተነጋገሩት ማለት ነው። ያ ማለት ለምን እንዳመጣችሁ ታውቃላችሁ። ብድር በምድር የሚባል ነገር አለ አይደለ? አብርሃም ለማናደድ አብርሃም ለማቃጠል ብላ በዛውንም ስራ ነው ስራ የምን ስራ መሰላችሁ? ኤርሚያስ ወደ ሚዲያው በደንብ ታዋቂ እንዲሆን ከዚህ በፊትም በእርግጥ ይሰራል። ኤርሚያስ የነ ማን ነው ጽጌ፣ የነ አብሪሽ ጓደኛ ነው የልጅ ማለት ነው። እናም የይስቅ በተለይ የይስቅ የቅርቡ ጓደኛው ነው። ቲክቶክ ላይ አብረው ይሰራሉ። ዩቲዩብ ላይም አንዳንድ ሚዲያ ላይ ይታያል። ነገር ግን እሱ ታዋቂ አይደለም ያናከል ማለት ነው። እንደነ አብርሃም፣ እንደነ ሩታ ታዋቂ አይደለም። ሶ አሁን ለምን እንደመጣ በደንብ አድርጎ የሚገባችሁ ይሆናል። ግን እናንተ የጥላቻ እንትን ጭንቅላታችሁ ስላቆሸሸው ሩታ በመጥፎ ነገር ነበር ስትተረጉማት የነበረው ማለት ነው። እኔ እውነት ለመናገር ሩታ በዚህን ሰዓት የልጅ ይዛው በመምጣቷ በመምጣቷ ግን ደስተኛ ሆኜ አይደለም። እሷን ብቻ አይደለችም። ብዙ ዩቲውበሮች በዚህ ሰሞን ወንዶች ጎትተው እየመጡ ነው። እኔ ያ ነገር እደግፏለሁ ማለት አይደለም። ነገር ግን ደግሞ ስራ ነው፣ ለክፋት አስቦ አይደለም። እነሱ የሚሰሩት ስራ ነው። ሁለትም ደግሞ እነዚህ ወጣቶችን ስራ እንዲሰሩ አብረዋቸው እንዲሰሩ የዩቲዩብ ቻናል ከፍተው በራሳቸው እንዲመጡ ፈልገው እንጂ እነሱ ለመባለቅ ፈልገው አይደለም። ለምንድን ነው ሌላ ትርጉም የምሰጡት? ለዛ እኮ ነው። እውነቴን ነው ሙላቸው። እኔ ትላንትና ቪዲዮ አልሰራሁኝ ነው። ቪዲዮ ከተለቀቀ በኋላ ምንም አይነት አስተያየት በሩታ ላይም በየትኛው ላይ አልተናገርኩ። ለምን ዝምታ ነው የመረጥኩት ማለት ነው? ምክንያቱም እንደነገርኳችሁ ከይሳ ጋር የሰሩት እንዳለ ኮፒ ነው። አምጥተው እዚች ጋር ምንትን የሰሩት ማለት ነው ማ ኤርሚያስ እና ሩታ ማለት ነው። ስለዚህ አእምሯችሁ በመጥፎ ነገርን አታቁሹ። በተለይ በተለይ ሴት ሆናችሁ ሴትን በዚህ ልክ አንቋሻችሁ የምትሳደቡ ሴቶች በጣም ነው የምታሳዝኑኝ። በሩታ ላይ እንዲህ የምትነሱ ማለት ነው የሆነ ለየት ያለ ጥላቻ ያለባችሁ ነው የሚመስለው ማለት ነው። እናም ይኸው ልጁ ባለትዳር ነው። በቅርቡ ነው ያገባው ማለት ነው። ነገር ግን ከሩታ ጋር ከአብሬሽ ጋር አሁን የሰሩበት ዋናው ፖይንቱ ማለት ነው ልጁ ዩቲዩብ መስራት ስለሚፈልግ ነው ለብዙ ጊዜ ሰርቶ እውቅና ስላላገኘ አሁን ከነሱ ጋር ሰርቶ እውቅና ለማግኘት ታዋቂ ለመሆን እንደመጣ ነው እኔ በውስጥ የተነገረኝ ማለት ነው። ስለዚህ ሩታ ይሄን አክል አእምሯ ስታ እ ጭራሽ ይሄን አክል እናንተ እንደምትሉት አይነት ሴት ሆና አይደለም። ልጅቷ በጣም ስርዓት ያላት ልጅ ናት። ለምን ሰርተሽ፣ ለምን የሆነ ቦታ ላይ ደርሰሽ አየንሽ ለማለት የፈለጋችሁ ነው፣ ለእኔ የሚመስለኝ ማለት ነው። በዚህ ልክ ግን እንደዚህ የሚያሰድባት እንደዚህ የሚያደርጋት አይደለም። እርጉዝም ሆነሽ ምናም እኔ እርጉዝ ሆናሽ ከዚህ ልጅ መጣች ጥፋት ነው። ጥፋት ማለት ነው። ነገር ግን እሷን ራሷን አሰድባ ነው ሌሎቹን የምታስጠቅመው ማለት ነው። ሩታ በዚህ ነው የምናውቃት ማለት ነው። አብርሃምም ቢሆን ሌሎቹን እያስጠቀመ ራሱን እየተሰደበ ሩታንም እያሰደበ ነው ሌሎቹን የሚጠቅመው ማለት ነው። ስለዚህ ኤርሚያስ የመጣው እውነቴን ነው የምላችሁ፣ እኔ በውስጥ በደንብ ነው የተናገረኝ ማለት ነው። ስለዚህ ወደ ሶሻል ሚዲያው በተደጋጋሚ መጥቶ እይታ አላገኘም። ስለዚህ አሁን ከነ አብሪሽ ጋር ከነ ሩታ ጋር በድራማ መልኩ ተሳትፎ እውቅና እንዲያገኝ ፈልጎ ነው ለስራ ነው የመጣው ተብሏል። እናም አንዳንዶቻችሁ ይኸው ተሳካልሽ፣ ቀለማ ደስ አለሽ እያላችሁ በኮመንት የምጽፉልኝ፣ አብርሃምና ሩታ አለያየሽ፣ ምን ብዬ ነው ያለያየኋቸው? ሲቀጥል እነሱ መች ተለያዩና፣ ስራ ነው እየሰሩ ያሉት ማለት ነው። ነገር ግን አይገባችሁማ፣ አይገባችሁም። ወተት ነጭ ነው ካልተባላችሁ አይገባችሁም። እነዚህ ልጆች አልተለያዩ። ሩታን ከቤቷ አልወጣችም። ከአብሪሽ ጋር አብረው ነው ያሉት ማለት ነው። ነገር ግን ስራ ነው እየሰሩ ያሉት። መልካም የስራ ጊዜ ማለት ነው። እናንተ አንዳንዶቻችሁ ለማይገባችሁ፣ የራሳችሁ ጉዳይ ነው። እኔ በፍጹም እነሱ አላለያየውም። ለዚህ ነው በዚህ ሁለት ቀን ጥፍት ብዬ የጠፋሁት ማለት ነው። ምንም ያልሰራሁት መጥፎም ደጉንም መናገር ስላልፈለግኩ ማለት ነው። ነገር ግን ይሄ ፎቶ ሲመጣልኝ በውስጡ ብዙ ነገር ስለዚህ ልጅ ሲነግሩኝ ለመናገር መጣሁኝ ማለት ነው። እና በቅርቡ ነው ያገባው ልጁ ባለትዳር ነው። የእነ ኤልሳ ጓደኛ ነው። የሩታ የፍቅረኛዋ ሆኖ አይደለም አብርሃም ለማናደድ በዚህ ሰሞን እንግዲህ እነ ብሩኬና ሀይሚ እንደሚሰሩት ነው። አብርሃም እና ሮታ እየሰሩ ያሉት ብሽሽቅ ውስጥ ነው ያሉት ማለት ነው። እየተበሻሸቁ ነው። ኦዲየንሱ ላይ ነው ድራማ እየተሰራ ያለው። ስለዚህ እናንተ ምንድን ነው ከወንድ ጋር የምትሯሯጭ ወንዶ ኬር ምን ያስጋር እኮ ሮታ አልጋ ይዛ እኮ አይደለም ያያቸዋት ማለት ነው። አልጋ ላይ ተኝታ አይደለም። በቃ ድራማ ነው እየሰሩት፣ ስራ ነው የሚሰሩት ማለት ነው። ታዲያ አብርሃምን እንደዛ ተናግረሽው ለምን እንደዚህ ሮታን ለምን አትናገሪያትም የምትሉኝ እኔ ሩታ ከድሮ ፍቅረኛዋ ጋር ብትመጣ ሩታን በደንብ አድርጌ ነው ምረቅጣት ማለት ነው። እኔ አብርሃምን የተናገርኩት ከድሮ ኤክሱ ጋር ወይም ከፍቅረኛው ጋር ስላየሁት ነው እንጂ የተናገርኩት በፍጹም በጥላቻ አይደለም የተናገርኩት ማለት ነው። አሁንም ሩታ ማለት እንደዚህ እርጉዝ ሆና ሌላ ሰውን ለመጥቀም ከወንድ ጋር ስለመጣች ደግፊያት እኮ አይደለም፣ ደግፊያት አይደለም። እኔ ያልደገፍኳትም በሱ ማለት ነው። ነገር ግን ደግሞ ራሷንን ተጠቅማ ያንም ሰውን ለመጥቀም ስለመጣችው ነው ይሄ የምናገረው ማለት ነው። እናም ውዶችዬ፣ በክፋትና በጥላቻ ውስጣችሁ አትምሉት። ሩታ ምርጥ ጀግና፣ የሚዲያ ንግስት ናት። ወደዳችሁን ጠላችሁ፣ ለነገሩ ጭርጭር አርጋ ድፍት እያደረገቻችሁ ነው። መልካም የመቃጠል ጊዜ። እሷ እየሰራች ትመጣለች፣ እናንተ ደግሞ ቁጭ ብላችሁ በእሷ ቪዲዮ እኝኝ እያላችሁ እንደሚጥሚጣ ስትቃጠሉ ትኖራላችሁ ማለት ነው። እናም ደግሜ አስረግጬ ልነግራችሁ የምፈልገው ነገር ኤርሚያስ የሩታ ፍቅረኛ ወይም ምኗማ አይደለም፣ የስራ ባልደረቧ ነው። ዩኖ አንደርስታን። መቼም የትላንትና የአብርሃምና የሩታ ቪዲዮ አይታችሁ በደንብ ይገባችኋል ብዬ አስባለሁ። ለማንኛውም ላይክ አድርጉ። ሰላማችኋለ።